እንደምን ሰነበታችሁ። በዛሬው ፕሮግራማችን ወደ ጌዲዮ ዞን ይርጋ ጨፌ ከተማ ተጉዘናል። ቆንጋ ቀበሌ ገበሬ ማህበር፣ እዚህ ቀበሌ ማህበር የመጣ ነው ሞዴል አርሶአደር አሉ ተብለን ነው። ሞዴል አርሶአደር ተሾመ ገብረ ሚካኤል ይባላሉ። የተለያዩ የግብርና ስራዎችን እየሰሩ ነው። ዛሬ ከእሳቸው ጋር ቆያለሁ፣ የእሳቸውን የስራ ልምድ ወደ እናንተ አደርሳለሁ። እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰላም ናችሁ፣ እንዴት ነት አቶ ትሾመ ሰላም ኖት? እግዚአብሔር ይመስገን። እንኳን ደህና ቆያችሁ። እንዴት ነው ዛሬ ከእርሶ ጋር ቆያለሁ። ማሳ ላይ ምን አለ፣ ምን ምን ስራዎችን እየሰሩ ነው የሚለውን ከእርሶ ጋር ማሳ ወርደን አብረን እንብላለን ማለት ነው። እንውረድ። እሺ፣ አመሰግናለሁ። ስለዚህ ዛሬ ምን ምን እንደሰሩ፣ ማሳ ውስጥ ምን እንዳለ፣ የእርስዎንም ስራ ሞዴል ያደረጉትን ስራ ደግሞ አብረን እናያለን ማለት ነው። ወደ ማሳው ገና ከመግባታችን ይሄ ውሃ አለና ውሀው ለምን አገልግሎት የሚውል ነው? አዎ እንደ መስኖን የሚጠቀመው እና ልብሶችም ይጣጠራል። እንደገና ደግሞ ለአታክልቶችም የአረንጓዴ ያደረገ ይሄ ውሃ ነው። ውሀ አመቱ ስለሚፈስ አሁን በጋ ክረምት ስለሆነ ወደ እንደገና ወደ አሳም ወደ አሳ ገንዳም ይገባል። ለአታክልትም እየጠቀምኩ ነው፣ ለቤትም እየተጠቀምኩ ነው። ይ የሚፈሰው ነው ከላይ ነው። ከሁለት መቶ ምናምን ሜትር ነው ጉቦ ያገባሁት። ከላይ ተንደርድሮ ነው የሚመጣ። ታጠፈ ልብስ ማጠባ ልጆቹም እዚህ ናቸው፣ በቃ የምንጠቀመው እዚህ ናቸው። በቃ ምን አዎ እዚው እዚ። ዋናው ለአሳው ነው ወይስ ለአሳ? ለአታክልቱ ሁሉ ነው፣ በቃ ሁለት ሁሉ ክረምት በጋ። በቃ አሁን ይሄ በቆሎ ያደረቁት በዚህ እያጠጣው በዚህ ውሀ ነው። ወይውን የደረሰ በቆሎ ማሳውንም ይኸው የምታለው ይሄ አረንጓዴ አረንጓዴ ያረገ ይሄ ውሃ ነው። ውሃ ህይወት ነው፣ ለአታክልቱም ለሰው ህይወት ስለሆነ ይሄው ለምልሞ ይሄ አረንጓዴ የምታወት በዚህ ውሀ ነው። መሬቱም ለም ነው። በጣም ለዚህ ነው መሰለኝ የሚያንሸራትተው፣ በጣም ለም ነው። ውሃም እንደ ልብ አለ። ወደ ሶስት ተኩል ወይ አራት ሄክታር መሬት ነው አለኝ። ሌላ ከአባቴ የወረስኩት ነው። ይህንን በቴክኖሎጂ እየሰራው ቅመማ ቅመም፣ ከብቶች፣ ንብ ቴክኖሎጂ እየጠቀምኩ ጥምር እርሻ ነው። እኛ የእኛ ቡና እንሰት እና የእንስሳት ተዋጾ፣ ከብቶችና አሳ ገንዳ፣ ምኑ ሁሉ በቃ በጥምር በቃ በዛፈ የተከበበ በእንሰት በቡና የተከበበ ቡና ማሳችን ነው። እንደምታይ ጫካ መስላል። ይህ በቃ ጥምር ልሻ ነው። ያሁን በተለያየ አሳዎቹን እየወሰድኩ ለቤት እየጠቀምኩም እንደገና ለአርሶ አደሮችም ጫጩት እየሸጥኩኝ እና እየተጠቀምኩ ነው። እሱም ያው ገንዳ ሰራ ከባለሙያ ጋር መጥቶ ነገሩ ሰራ። በቃ ሶስት ነበረ፣ እንደውም ከላይም አለ ትንሽ ተበላሸ እንጂ። አሁን ሁለት ጋንታ አለ። አሳም የሚቆፈረው ዝም ብሎ ሳይሆን የውሃ የመያዝና ያለመያዝ ፕሮባቢሊቲ ስላለው አፈሩን አፈሩን ለይተን ከዛ እንዲቆፍሩ አደረግናቸው። አሳ ምንጊዜም የሚቆፈረው አስር በአስር ባለው ቦታ ላይ ነው። ባላቸው መሬት አማካይነት ያው እንዲቆፍሩ ምክር ሰጥተን ከዛ ተቀብለው ቆፈሩና አዘጋጅተው ለዚህ ደረጃ አበቅተዋል። አሁን እኔ ሳይ ብዙ ነገር አለ እዛ ውስጥ። እዚህ ደግሞ አዲስ ቡና ነው የተተከለው። እነዛስ ማዶ የምናያቸው እስቲ፣ በ2007 ነው የተከልኩት፣ ነው አዲስ ቡና ነው ይሄ ደርሶ እንትን ስላለ ነው። ይሄ 20141 ላይ ነው የተከልኩት ነው አዲስ ቡና ነው። የሞዴል አርሶ አደር ተሾመ ገብረ ሚካኤል ማሳ ውስጥ ነው ዛሬ የሚገኘው። ሞዴል ያደረጋቸው ምንድን ነው፣ ምን ምን ስራዎችን ሰርቷል የሚለውን ከእሳቸው ጋር በመቆየት ወደ እናንተ አደርሳለሁ። እስካሁን እስከ ሁለት ሺህ በላይ ነው ግራቪላ የተከልኩት በዚህ ማሳቸው፣ ሁሉ ማሳ ነው አለ። ወደዛም ምን ብታዩ ማሳ በቃ በግራቪላ ነው። ይሄንን ደን አድጌ ነው የተከልኩት። በአምስት አምስት ሜትር ነው የተከልኩት ይሄ አሁን የሚታየው። ወደ ሀምሳ ሦስት እግር እዚህ አካባቢ አሁን በትንሹ ቦታ አረንጓዴ አሻራ በማለት በአሁን ሁለት ሺህ አስራ ሁለት ነው እዚህ የተከልኩት ይሄ እነዚህ ዛፎች የምታየው በእነሱ በእርሳቸው ተነሳሽነት ያነሳውት ነው። ይህንን የተከልኩት ማሳይ የሚገኘው ሁሉም ነገር በዚህ ልማት ትሩፋት ሙዝ፣ አቮካዶ፣ ሁሉም ነገር ፓፓዬ፣ ሁሉም ነገር ነው የሚተክለው አንድም የቀረ ነገር መሬቱ የሚቀበለው ሁሉም ነገር ነው። ሙዝ እንጅብልም እንደ ሁሉ እያያችሁ ነው። ሁሉም ነገር ነው የሚቀበለው። ያልቅ ተክለዋል። ኮረሪማ፣ ጥንዝዝ፣ እርድ እንደገና ደግሞ ይህ ስጋ ላይ የሚጠበስ መጥበሻ ሁሉ አለ። የቅቤ ማጠራ እንትኖችም አሉ። ሁሉ ነገር አለ። ዝንጅብል ነው ይህ ማሳ ሁሉ ያለው ዝንጅብል ነው። አሁን ገና እንትን እያለ የጸደቀ ነው። አምናም ነበረ እዚህ የተከልኩት አፈሮ እንትኑ ጊዜ ከደረሰ ይህንን ራሱ ይበሰብስና እንደገና ይወጣል። ይሄ አሁን አዲስ እየወጣ ነው። አዳዲስ እየወጣ ነው። እኔ አሁን ዝንጅብል ዛሬ ነው ያየሁት፣ ምክንያቱም ሳር ነበር የመሰለኝ ነው። አምና ወደ 14 ሺህ ብር ነው የሸጥኩት። የሰነጠልኩትም አረካ ነው አተካከል። ይሄ ሳር አይደለም፣ ይሄው። ሳር ሳር አይደለም፣ ይሄው። በመስመር ነው የዘራሁት፣ የተከልኩት። ይሄው ሙሉ ነው። ይሄ ከዛ ነው ይሄ የሚታየው የኮሮርማ ብቻ ነው። ከዚህም የበለጠ ደግሞ እዛም ተክያለሁ። ዘንድሮ ብዝጀ ወደ አምስት መቶ እግር ነው የተከልኩት። ከዚህ አሁን በቃ የተከልኩትም አለ ተዳፋት ቦታ እና ወንዝ ዳር መትከል ነሱ በቃ መሬት መሸርሸር ይከለክለናል። በቃ በዛም እየተጠቀምን ይኸው ነው በቃ ሙሉ እንትን ነው በቃ ይሄ ከዛ ጀምሮ እስከ ታች አለ በቃ ኮሮርማ ነው በቃ ኮሮርማ ዘንድሮ አስራ አራት ኪሎ ነው የለቀምኩት። አምና አምናም አርባ ኪሎ ነበረ የለቀምኩት፣ ሁለት መቶ ሀያ አምስት ብር ነበረ። ዘንድሮው ምን እንደሆነ እንጃ፣ ሺ ስድስት መቶ ብር ነው ይሸጥ ነው። ለዚህ በጣም ከቅቅመም አንደኛው ነው ይሄ ነገር ደርሷል። እንደዚህ ነው አለቃቀሙ። ቀይ ሲሆን ነው የሚለቅመው። አረንጓዴ ሲለቀም በጣም ጣይሞ ስለምንትን ስለምን፣ ቀይ ቀይቀዩን ነው የሚለቅመው። ይው ውስጡ ሶስት ደረጃ አለ አሁን የምታዩት እርድ ነው የምናየው። እርዱን እናይ። እሺ፣ እርድም በብዛት ነው እየተከተለ በብዛት ነው። ለመጀመሪያ ጊዜ ነው እርድ ያየውት። እስኪ ስሩን ነቅለው ያሳዩኛል። አ ያሳያለሁ። አሁን እንደዚህ ነው። ይሄው እያንዳንዱ የሚወጣ ይሄ እርድ ነው። ስሩ እንደዚህ ነው። ይህንን እርድ አሽችው እንዴት እንደሚሸጥ ደርሷል። ይህ አሁን ደርሷል። ይህን መቀቀል ነው። አርባ ደቂቃ ከቀቀል በኋላ በላ ቀሽ በኋላ ማስጠት ነው። ባይቀቀል አይደርቅም። ሁለት ዓመት ሶስት ዓመት የትም የሚደረግ አይደርቅም። ግብርና ባለሙያ ነው። እንትን ያለ አርባ ደቂቃ ገንፈል አድርጎ በእሳት ከተደረገ በኋላ ከበሰለ በኋላ ማስጠት፣ ከሳምንት በኋላ ደርቆ ታገኛለች። እንደዚህ ትናንሽ ይመስላል። የወፈረውን ቀጫጭን ይመስላል ያነ በቃ እንት ወፍጮ ጋር ወይም እንት ተቆ እንት ተወቅቶ እንት በቦጥ አልጫ ተደርጎ የሚበላ ነው። ባለቤት ብዙ ይሄው አታይም እንደ እየቀጠለ ይሄ ይሄው ይሄው አንዱ ብዙ አይሄ እንደገና ተነቅለ ተከላ አው አንድ አንድ ነው የተከልኩት ነው። ይህንን አንድ የተከልኩት እየተባዛ ይሄዳል። ይሄ አሁን ብዙ ይሆናል። አሁን ይሄው ዘንድሮ የሚያወጣ ይሄ ነው። የካቻምና የአምና ይሄ ነው። የተለያዩ አርሶ አደሮች ዘንድም ሲሄድ ደግሞ እርድን የተለያዩ ቅመማ ቅመሞችን አይቻል አቅምና እርድ እንግዲህ በቀላሉ አምርቶ ለራስም ተጠቅሞ ገቢ ማግኘት ይቻላል። እንደገና ደግሞ ማባዛትም ማባዛትም ይቻላል። አሁን እያባዛው ነው። አሁን በጤ አሁን እየተፈለገ ነው። አሁን ግብርና ባለሙያ እንወስዳለን ሲሉ ትንሽ ይቆይ ያባዛ አለው አሁን ብዬ ነው በጣም የሱ ውጤት አይቼ በጣም በቃ ይሄ በጣም ውስጡ አሁን ዲስተታርክ ብጫ ነው። ይሄ የማይገኝ እንትን ነው። የተለያዩ ቅመማ ቅመሞች ደግሞ በብዛት የሚመረቱበት አቶ ተሾመ ገብረ ሚካኤል ጋር መጥቼ አይቻለሁና፣ አቶ ተሾመ ብዙ የግብርና ስራዎችን እየሰሩ ነው። ይሄው ማሳ የምታየው ቡና ጎንዶላ፣ ይሄው የጎንዶላ ነው። ከማሳውስ ሩጡ ጎመን አለ ጎመን አለ ጎመን አለ። ከሳቸው ጋር አሁንም እንቆያለን። ቅመማ ቅመም ነው። ይሄም እንደምታዩት ይሄ ጠቆር ላል ሲንትንስል ይኸው፣ ይሸታል። ይኸው አሽትነት ቅጠሉንም እንዲሁ ይኸው እንዲህ ነው። ጥምዝዝ ጥምዝዝ ቅመም ይራገፋል። ከመሬትም እንለቅማለን። ያነ ጽድት አድርገን እንለቅማለን። እንኮራ በጋ ጊዜ ለጥማት ቁጭ ብዬ ከስራ በኋላ መጢት መሽተን ቆራርጠን ነው ከልጆቹ ጋር ምንባላ ለከብቶቹ መኖ ይሆናል። ይሄ ቅጠሉ ቆራርጠን እንሰጣለን። እነዚህ ጫፎቹን ቆራርጠን በጋ በጋ ጊዜ ለከብቶች እንሰጣለን። መኖ ለከብቶችም መኖ ሆናል። ለሰውም ምግብ ሆናል። በጋ ጊዜ እንበላለን። ቁጭ ብለን ቆራርጠን እንበላለን። ምንሸጥም እንሸጣለን። እየሸጥን ነው። አንዱን ስልሳ ብር አምሳ ብር እየሸጥ ነው። ምርጥ ዘሩ ነው። አንድ ዘር ነው። እነዚህ አሁን ሊደርስ ነው። ይሄ ልቆ ነው አሁን፣ ሁለት ኩንታል ሁለት ኩንታል ያገኛለሁ ብዬ አሁን ነው የምጠው። ዙራ ነው አንድ እንጨት ነው ሰፋ ብሏል። ይሄ እንደምታዩ ነው አፍርቷል። ፓፓየም ይሄው፣ ዘር በራሴ ጊዜ ነው የሚያመርተው። ቁጭ ቁጭ ነው ማሳይ ውስጥ፣ እንደገና ጥላ ነው፣ እንደገና ለምግብ ነው። በጋ ነው መስኖ ነው ውሃ አግኝቶ ነው። በጋ ነው እንትን ያለ ራሱን አልቻለም። አሁን በሁለት ማላ ነው ያደረኩት ራሱን በጣም ከብዷል ከብዷል። አሁን ይኸው እንዳይሰበር እና እንዳይበላሽ ሁለት ባላ ነው በማድረግ እሱን እየንከባከብኩ ነው እስከሚበስል አንዱ እየቆረጥኩ እየሰጠው ነው። የቤትም አሁን አለ ጠዋት ጠዋት እና እስከሚበላ ምሳ ሰዓት ላይ እሱን ይበልጥ እያደረጉ፣ ምሳ ሰዓት በኋላ እየበሉ ልጆች በቃ ደጥሮ ነው። ይህን ነው ምግብ ራስን መቻል አርሶ አደር ተሾመ ገብረ ሚካኤል፣ ይሄን ውሃ እየመጣ ያለው ለአሳ ነው። የተለያዩ ቅመማ ቅመሞች ደግሞ እዚህ እርሻ ማሳ ላይ አሉ። እዚ ጥም ገብተን ያየናቸው የጥምዝ ቅመም ራሱ ዛሬ ነው ያየሁት። ኮሮሪ ማም እንደዚህ እንደዚ ጥሪ ሆኖ አሁን ነው ያየሁት። ወደ ላይ ደግሞ ኑጣና ከብቶች አሉ፣ ሌሎች የግብርና ምርቶችም አሉ ብለውኛል። ወደዛ ኔድና ደግሞ ያለውን እናያለን። ያንሸራትታል፣ ጭቃ ነው፣ ጊዜም ዝናብ ስለሆነ። ብርቱካን ነው፣ ብርቱካን በቃ መሬት ይም ያዘራ የዘራ ነው ነገሩ ይቀበላል፣ ሁሉንም ያበቅላል። እንደዚህ ሰው ቢሰር ለውጥ ለውጥ ይሄ መንግስታችን የሚለው የልማት ትሩፋት ራሴን የምግብ ችሎ በራስ ጊዜ በቤት የሚፍጆታ ምግብ ይመቻል። ይሄንን ነው ሰው ሳይሰራ ኑሮ ውድነት እያለ ሁሉም ነገር እንትን የሚለው ሳይሰራ እስከ ስቀር ነው ቢሰራ ምንም ጥጋብ ነው። ብዙ ምርቶች አሉ። ቅመማ ቅመሞች አሉ። እዚህ ደግሞ ከፊትለፊት የምታይ ደግሞ የንብ ቀፎም አሉ። ያ ዋለኝ አበባ በየአይነቱ እያበበ ነው። ሙዞቹም ሲያብቡ ሁሉም ነገር ለነሱ ምግብ ነው። ሲያብብ ሲያበብ ሁሉም ነገር እየቀሰሙ ነው። ውሃም እዚህም ነው የሚቀስሙት። ውሃም አጠገብ ስለአለ ንቦች የሚቸገሩ ነገር አይደለም። አበባ ሁሉም አበባው ነው። ይሄው የምታይው ሁሉ አበባ ስለሆነ ለቀፎችም በቃ ምንም ሩቅ አይሄዱ። ስለዚህ አቶ ተሾመ ከታች ጀምረናል። ምክንያቱም ወደ ላይ እየወጣ ስንሄድ ደግሞ የተለያዩ ነገሮችን እያየን ነው። ስለዚህ ንቡን አይተን ወደ ከብቶቹ ብናልፋ አ ይሻለናል ነው። አስራ ስምንት ዘመናዊ ቀፎ አለ፣ ባለ ፍሬሙ እዚያም አለ፣ ጋጣ አለ። እኔ በአመት ሁለት ጊዜ ነው ማርያም ማሪም የሚቆርጠው እስከ ሁለት መቶ እስከ ሶስት መቶ ኪሎግራም ነው የሚቆርጠው በአመት አሁን ኪሎ ስድስት መቶ ብር እየሸጥኩ ነው። በእንጀራም እየሸጥኩ ነው። እንጀራ በቂጣም እየሸጥኩ ነው። እንደዚህ ነው የሚተዳደረው። እንደ ከብት መኖ አስጠኝ አይለኝ ዝም ብሎ ማስቀመጥና መከታተል ጉንዳኖቹን መከታተል ነው እንጂ ምንም የሚጎዳ ነገር የለም። አምጥቶ ብቻ ከላይ እየሰቀሉ አምጥቶ ጠምዶ ማስቀመጥ ነው። ማር በየአመቱ ነው የሚያገኘው። በጣም ነው እኔ ማር፣ ከቡና ጋር እኩል ነው። በቃ ቡና የማመርታለሁ። ቡና አሁን ማር አለኝ የተጣራ ማር አለ። እንደገና ለብርዝ የሚሆነ አለ። ከእኔ ነው የሚገዙት። በጣም ተጠቃሚ ሆኜ በደስታ ነው ቤተሰቦቼ ሁሉም የሚሰሩት። ማር ንብም አለ። ከብት ከብቶቼ ሊማይለይ ነገር ነው። በልጅነት ነው የሰራሁት። በጣም ነው ንቧን የሚወደው እኔ። ምግባቸው ይሄ የምታየው ሁሉም አበባ አላቸው። እንደው ከዛ ቃራ ጀምሮ ይሄ አበባ አለ። ንቦቹ ወደላይ በብዛትም አይሄዱም። ታክልት አለ። አበባ ይሄው በቆሎ አበባ አለ በቆሎም በጊዜ ነው እንትን የሚለው። በቃ የቀሰሙ ሩቅ አይሄዱ። የእሱ ውጤት እያየ ልፋቴ፣ ምንም ልፋት የለም። አርሶ አደር ተሾመ ገብረ ሚካኤል፣ እንግዲህ በአመት ሶስት ነው ማመርቶ ብለውኛል። አሁን በቆሎ ገና እየተተከለ ነው ሌላ አካባቢ፣ እርስዎ ጋር ደግሞ ይሄው እሸት ደርሷል። ሽንኩርት አለ እዚህ ማሳ ውስጥ እንደው ምንም አይጠፋም። የምል ነገር አይቻልም። አሁን ይሄ በመስኖ ነው። አሁን በቃ ሊደርስ ነው። ሰኔ ይቆፈራል፣ ይበላል። ለቤት በቃ ይሄም የሚታዩ ሙሉ ስኳር ድንች ነው። ይሄ መጠቀም ነው ለቤት። አሁን አትገዛም። ከዚህ እየነቀለች ሁለቱን እያስቀረች ሁለቱን እየተቀበለች ለቤት መብላት ነው። እንሴት አለ፣ ቡና አለ፣ ማር አለ፣ ጋንዳ አለ፣ ሙዝ አለ፣ ሙሉ ነገር አለ። አዎ፣ ሁሉም ነገር ያጣለው ነገር አለ። እሱ ሲወጣ ጊዜ እኔም ወጥቼ ሁሉም ነገር እሰራለሁ፣ ከእሱ ጋር ማለት ነው። ከእሱ ጋር እሰራለሁ። ጎመን ከማሳ ነው፣ ለቤት ምግብ ይውላል። የምግብ ፍጆታ ውጭ መሄድ የለም። ከገበያ መግዛት የለም። ከብቶች ፍግ እየተጠቀም በሱ ነው የምንጠቀመው። አሁን ባዶ ቢዘራ አይሆንም። እንሰቶችም በዚህ በኮምፖስት ነው የምንተክለው። አፕልም አለኝ ይደርሷል። ራሱ ይራገፋል። የደረሰ ነው እንግዳ ይበላል። ፍራፍሬ ካለ እሸት አይታለፍም። እንደ እሸት ነው። ማራ አለ ሸንኮራ አገዳ አለ፣ አሁን ይኸው አፕል አለ። እና አንድ አርሶ አደር በማሳው ይሄን ያህል የተለያየ ምርቶች ካመረተ ለራሱም ተጠቃሚ ነው። እንደገና ደግሞ ገበያም ቢሸጥ ራሱ ገበያም ቢያወጣ ጥሩ ምርት ወይም ጥሩ ዋጋ የሚያወጡ ናቸው እና በጣም ደስ ይላል። ምክንያቱም በአንድ ማሳ ላይ እንደዚህ የተለያዩ ነገሮችን ማየት በጣም ያስደስታል። የሚበላ በስተቀር የለም ሁሉም ይበላል። በቃ በየማሳ መጥተው በቃ አሁን እኛ ብዙ ዞረን ነበረ። ይሄንን አፍላውን ከዚህ ላይ ወርጄ እንበላለን። ግን ስወረድም በጣም አንዳንዱ መንገድ ጭቃ ነው። አዎ ወቅቱ ዝናብ ስለሆነ ክረምት ስለሆነ ቀስ ብለሽ መውረድ ይችላለሽ። አዎ ቅድምም ስመጣ በጣም ጫማየም ጥሩ አይደለም መሰለኝ ተንሸራትቼ ወድቄ ያለው አሁን እስቲ ሞክራለሁ። ከወደኩም እርሶ ይቅደሙ። እሺ ሞዴል አርሶ አደር ተሾመ ገብረ ሚካኤል በእርሻ ማሳቸው ውስጥ አሳን፣ የተለያዩ ቅመማ ቅመሞችን እንዲሁም ፓፓያ፣ ሙዝ ብዙ ነገር ነው እንግዲህ በዚህ በእርሻ ማሳቸው ውስጥ ያየነው። ሽንኩርት አለ፣ የተለያዩ ቅመማ ቅመሞች አሉ። በአመት ሶስቴ ነው የሚያመርቱት፣ ምክንያቱም የተለያየ ውሃ አላቸው። ውሃው ደግሞ በእርሻቸው ውስጥ ነው የሚያልፈው ና እሼትም እንደዚህ አድርሰዋል። በመቀጠል ደግሞ ከብቶችም አላቸው፣ የሚያደልቡት ከብት አላቸው፣ ቡናም አላቸው። ወደ ጓሮ እንሄድ እና የተለያዩ ቦታ ያሉትን እሱን ደግሞ እንጎበኛለን። ይቺ ላምናት አሁን ወተት ቤት ነው የምንጠቀመው። ወተት አንድ ሁለት ሊትር እናገኛለን በዚች አሁን አበሻ ላምናት። አሁን መደለባም ደግሞ እዛ አላቸው አሉ፣ ከብቶች አሉ እየደለብኩ ነው። ላሳያችሁ። ይሄ የከብት ይሄ ከብት መደለባ ነው ቦታው። ያ የወተቶቹ እንዳያችሁ። ይሄ ደግሞ እንትን ከብቶቹን እያደለብ ስለሆነ አንደኛው ያበሻ ነው፣ አንደኛው የእንትን የፈረንጅ ከብት ስለሆነ የስጋ ምርቶች ናቸው እነኚህ። አሁን እየቀለብን ያለን ወደ ገበያ እንድናወጣ የደረሱት ናቸው። አግዟለሁ፣ አብረን እንወጣለን። አይ ተሻለኝ፣ ና አክል፣ አግዟለሁ። ከብቶችም አሉ፣ ከብቶቹን ሳር እያጨድን ምን ከብቶች እናደልባለን። የወተት ላሞች አሉ፣ እሱንም እናግዘን፣ አግዘን ነው የምንሰራው። አብረን ነው ምንሰራው። በሰብል ልማትም በሆን፣ በቡናም በእንሰትም በተለያዩ ስራዎች ስራ ዘርፍም በጣም ሞዴል ጎበዝ አርሷአደር ናቸው። በጣም ይቀበሉና ወደ ተግባር ተግባርም ወደ ውጤት የሚቀይሩ አርሶአደር ናቸው። ቴክኖሎጂ በመቀበልም ደግሞ በጣም ቅርብ ናቸው። ኢኖቬተር ናቸው። ከኢኖቬተር ኢኖቬተር ናቸው። በጣም እኛንም የሚያስደስቱ ተቀብለውም ደግሞ ወደ ተግባር የሚለውጡ ጀግና አርሷአደር ነው። ሳሙናን የሚገዛ እንጂ የሚገዛ ነገር የለም። ሽንኩርት ነው፣ ሁሉም ነገር ወተት፣ ከብት ሙ ጠንክሬ በመስራት ለውጥ ያያችሁት ነው። እና ያመጣሁት ለውጥ ደህና ሲሆን እንደገና ደግሞ በባንክ በመቆጠብ እንደገና የተለያየ የተለያየ ባንክ እየቆጠብ እና ልጆችን በማስተማር ኑሮዬን በማሻሻል በጠንክረ በመስራት ልጆችን በማስተማር ይህ ኑሮዬን እየገፋ ስለሆነ ግብርና በጣም ተጠቃሚ ስለሆነ በዚህ በቡና የሚያገባ ቡናም ቡናንም አልሸጥኩም እንዳለን በመጋዘን ነው ያለን ጠንክሬ ከሰራው ወደ ባለ ሀብትነት ለመቀየር ጠንክሬ እየሰራው ነው። ልጆቼም እና ባለቤቴም አብረን አንድ ጋር በመጣማ ስራ እየሰራን ነው። ወደፊት ወደ ከተማም ለማውጣት ሀሳብ ስላለ ኢንቨስትመንት ለመሆን ወደፊት እግዚአብሔር ከረዳኝ በጣም ስለምሰራ ይህ ሁሉ ስለምታየ ሁሉም ነገር አሁን ከደረሰልኝ በቃ ወደ ኢንቨስትመንት ልለወጥ ሙከራ እያደረግኩ ነው። ሞደል አርሶ አደር ነው። ብዙ ቦታ ሄደዋል። ብዙ ቦታ፣ ከየት ከየት ሀገር እየመጡ ያዩታል፣ ይቀርጹታል። ፈረንጆች ሁላ መጥተዋል። እናግዘዋለን። በጣም የሚሰራውንም ስራ አብረን ሆነን ማሳሙ የትም አብረን ወተን ነው የምንሰራው። እኛንም አበረታተናል፣ ያበረታታን እንሰራለን። አብረን ነው የምንሰራው። ወጣቶች አሁን አብዛኛ ሌላ ቦታ ሊባሌ ቦታ ሰው ሙሉተን ይሄን ሰርተን እንትን ብንል በጣም እንለወጣለን። አሁን ገጠር ነው ገጠር እንደ ከተማ ቤት ነው፣ እኔ የሰራው ቴሌቪዥን፣ ሁሉም ነገር ምንም የሚታየ እንደ ከተማ ነው። በመስራቴ ነው ይህ ሁሉ ሀብት የተገኘው። አሁን ቤት እንግባና ቤት ያለውን ነገር ማየት ይችላላችሁ። መብራት ከየት ነው የምታገኘው? አዎ፣ መብራት ከዚህ ታች አስፋልት ነው፣ ግፋ ብሌ 3 ኪሎ ሜትር ከዛ ነው የጠለፍ ነው። እንደገና ደግሞ አሁን ድሮ ከብትና ሰው ነበረ ገጠር ላይ ከብትም ተለይቶ፣ አሁን ኑሮው እንደ ከተማ ገጠርም ማዘመን እንደ ገጠር ከተማ ማዘመን ይኸው የምታዩት ነው። በየት የጸዳ አድርገን እንደ ከተማ ኑሮ ነው የምንኖረው። ከሠራን ነው እንደዚህ በየት ሰርቼ ነው ይሁን ይህንን በየት የሠራሁት። ይኸው እንደምታዩት፣ ንጣፍም አለ እንደ ከተማ ነው። ቴሌቪዥንም አለ። መብራት ስጠፋ ደግሞ ሶራል ገዝተን ሶራል እየተጠቀምን ነው። ባለቤቴ አትቸገረም። ወደ ጋሮም ጋሮውም ይሰጥቻለሁ። መብራት ስጠፋ በሶራል እየተጠቀምኩ ሺህ ብር አሁን ሶራል ባለፈው ሲመጣ ቴክኖሎጂን በአዲስ የተጠቀምን ነው። እንሰት ከጋሮ ነው፣ ቡና ከጋሮ ነው። ማሳይ ነው። ሁሉም ነገር ሲላለ በቃ ሞዴል ነው። ሁሉም ሰው ይመጣል። እንደውም ፈረንጅ አይቀርም ይመጣል።

እስከራ ሞቶ በላይ ሞላ ካርሶ አደር አፍርተን የተሻለ ውጭ ድልም ያገኘ የኢኮኖሚን አቅም የመገንባት ስራ እየሰሩ ይገኛል። በቡና ደረጃ በእንሰት ላይ ደግሞ በዋናነት ምግብ ራስን ከመቻል አንጻር የአፈርና ጥበቃ ስራ ከመጠበቅ እርጥበት ከማቆየት ሰብል አንጻር በእንሰትም ሞዴል እንደሆኑ ማት አርሶ አደሮቻችን ሞዴል አድርገን እያፈራ ነው። ከዛ ባሻገር ማር ልማት ላይም ወተት መንደር ላይም ከዛም አልፈው እንቁላል መንደር ላይም። ዓሳ መንደር ላይ አርሶ አደሩ መስራት የምትሉ ነገሮች ላይ ሞደል የሆኑ እንቀጥሉ። በዚህ ልክልም እየሰራን እንገኛል። ከሰራን እኮ ለውጥ አለ፣ ውሃ አለ፣ መብራት አለ። አሁን የእኛ ከተማ ወደ ከተማ እየሄዱ ማሳቸውን ሳይከተክቱ እኔ ቀጠገብ ሆኜ ከተማ ሳልመኝ ከተማ እንት ሰላይ ሰላይ አሁን እኔ ማሳዬን እየተቆጣጠርኩ ከተማ አዘምኜ፣ ይኸውም በመብራት ውሃ መፈለግ ነው። ከተማ እየሄዱ አስተዳድሮች እየሄዱ ማሳቸው እየለቀቁ ጫካ እየበላ ያለ እኔ የወጣ ማብራት አለ፣ ውሃ አለ አጠገቤ፣ እና ማብራት ስላለ ከተማን አልፈልግም ነው። ማሳዬን እየተቆጣጠርኩ ነው በአንድ ጎን። ስለዚህ ከተማ ብቻ መሄድ የለበትም ማሳ አጠገብ ሆኖ መቆጣጠር ስለሚቻል ከተማ ማዘም እንደ ከተማ ማድረግ አለበት። ፎቅም ይሰራል ከተሰራ ፎቅም ይሰራል። እዚሁ ሆነን ማሳችን እየተከታተለ እስኪ ቤት ያፈራው ነው። ሞዴል አርሶ አደር ተሾመ ገብረሚካኤል ማሳ ላይ ነበሩትን ስራዎች እንዲሁም ንብ በማነብ እንደገና ደግሞ የተለያዩ ቅመማ ቅመሞችንም ተክለው ማሳዎች ላይ ምን አለ የሚለውንም ዞረን አብረን አይተናል። እውነትም ሞዴል አርሶ አደር ነት ቤቶት ደግሞ መጥተን ቤታቸው ምን ይመስላል የሚለውን አይተናል። እና ከእኔ ጋር ለነበሩት ቆይታ ከኔ ጋር ለነበሩት ጊዜ በጣም አመሰግናለሁ ለእኔ